በአዲስ ቪዲዮ መጥቻለሁ ማለት ነው። ጽናት ለአባቷ እውነቱን ተናገረች። ኪራን ልታገባ እንደሆነ ማለት ነው። አባቷም እኮ እኔ በፊትም ጠርጥሬ ነበረ አሉ ብለው መልስ መለሱላት ማለት ነው። አሁን ላይ ኪራና ጽናት ለመጋባት ወስነዋል። ነገር ግን ኪራ ለአባቱ ለመናገር ፈርቷል ማለት ነው። ሰላም ሰላም፣ ውድ ያገሬ ልጆች በያላችሁበት ስፍራ ሰላማችሁ ይብዛ። ይህንን ቪዲዮ በላይክ ጀምሩ ማለት ነው። ለዚህ ቻይናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እና ኪራ የፈራበትን ምክንያት የምነግራችሁ ይሆናል ማለት ነው። ይህን ቪዲዮ ፕሊስ በላይክ ጀምሩ ማለት ነው። እንዳልኳችሁ ኪራ የፈራበት ምክንያት ከዚህ በፊት ስልክ ደውሎ ነበረ፣ አባትየው እናም፣ ሀሴት የት ሄደች ልጄ ብለው ሲጠይቁት ሀሴት እኮ ወጥታለች ጠፍታለች ከቤት የለችም ብሎ ሲናገር፣ በቃ ችግር የለው እኔ ሌላ ሚስት አመጣልህ አለው አሉ ማለት ነው፣ የኪራ አባት። እናም ደግሞ ከዛም በኋላ ኪራ ደግሞ ለማን የተናገረው ለጓደኛው ለናሆሜ ተናገረ ለናሆሜ ምንድን ያለው፣ አባቴ እኮ ደውሎልኝ ነበረ ሀሴትን ሲጠይቀኝ የለችም ከቤት ጠፍታለች ስለው እና በቃ እኔ ራሴ ሌላ ሚስት አመጣልሃለሁ ሲሉት እንዲህ እኔ ራሴ በመረጥኩት ባፈቀድኩት እንጂ ብዬ ዝም አልኩኝ፣ ማለት ነው። እናም ለዛ ይመስለኛል ኪራ ያልተናገረው እስከ ዛሬ ድረስ። ነገር ግን ያው በሱ ደስታ ቤተሰቦችም እንደሚደሰቱ ኪራን ያው የእሱን ደስታ ልጄ ሆይ ምን ትፈልጋለ? የምትፈልገውን ነገር ሁሉ እናደርግልሃለን ይላሉ፣ ከዚህ በፊት ማለት ነው። ሆኖም ሳለ አሁንም ኪራ የወደደውን እና ኪራ ፍላጎቱ ምን እንደሆነ ያው እሱ ነው የሚያውቀው። ስለዚህ እሱ የመረጠውን ቤተሰቦችም እንደሚስማሙ ተስፋ አረጋለሁ ማለት ነው። እኔ እንደሚመስለኝ ከሆነ ግልጹን ያልተናገረው በባለፈው ሚስት አመጥ አለሃለሁ ብለው ነበረ። እናም ነገር ግን ጽናት እውነታውን ተናግራለች ማለት ነው። ደስ የሚለው ነገር አባቷ ከዚህ በፊትም ያውቃሉ። እውነት ለመናገር ጠርጥረዋል፣ ግልጽ ባይሆንላቸውም ትምህርት እንደማትማር ሁሉንም ነገር ያው ግልጽ አድርገው ባይረዷትም፣ ነገር ግን ሲጠረጥሩም ነበረ። እናም ደስ የሚለው ነገር መስማማታቸው ነው አሁን ላይ በጣም እኔ ደስ ብሎኛል። የኪራና የፅናት ፍቅር በጣም በሚያምር መልኩ እየሄደ ነው ያለው። እንደው መጨረሻቸውን ያሳምርላቸው በሉ ማለት ነው። ምክንያቱም ጽናትም እንደው ይሄ ደስታ መጨረሻዬን ያሳምርልኝ እያለች ፈጣሪዋን እያመሰገነች ትገኛለች ማለት ነው። በጣም ደስ የሚል ነገር ነው። ምክንያቱም ይሄ ህይወት ለእኔ ህልም ነው የሚመስለኝ እና መጨረሻዬን አሳምርልኝ እያለች እሷን ፈጣሪዋን እየተማጸነች ነው። ድራማ ቢሆንም ፈጣሪ መጨረሻቸውን ያሳምርላቸው ነው የሚባለው ማለት ነው። እናም ደግሞ እንደዛ ሆኖ ሳለ አሁን ላይ ሰኒ ችግር ገጥሟታል። ችግር የገጠማት ምክንያት እህቷ ከዚህ በፊት ያው ባለትዳር ነበረች። በእሷ ምክንያት ብዙ ነገር አሁን ላይ በቃ ምን ልበላችሁ የእህቷ ነገር በጣም ጨንቋታል ማለት ነው። ምን ማድረግ እንዳለብኝ ብላ ያለውን ሚስጥር በድጋሚም ተነፈሰች ማለት ነው። እንደውም ስቅስቅ ብላን ያለቀሰችው። ከዛ ጽናት ደግሞ አይዞሽ ብላ እግሯ ላይ አስደግፋት እንቅልፍ እስኪ እስኪወስዳት ድረስ ከዛን አይዞሽ ብላ ያደገፈቻት ማለት ነው። ምሩን መታ በቃ እንቅልፏን ስተኛ ቀስ ብለን እኛ ካልጋው ወርደን እንሄዳለን ብለው አባብለዋት በስንት መከራ በቃ ስቅስቅ ብላ አለቀሰች ማለት ነው። ያለቀሰችበት ምክንያት የእህቷ እስትሪ ነው፣ በጣም ያስለቀሳት እንዲሁም ደግሞ እኔ ህይወቴ ብቻ በቂ ነው። የባለቤቴን ንብረትን ምንም ነገር አልፈልግም ብላ ያለውን ያፈራችው ንብረት ሁሉ ጥላ ወጣች። ባለቤቷ ራሱን ሲጣርጎ ነው ያጠፋው ማለት ነው የሰኒ የእህቱ የእህቱ አባል ማለት ነው። እናም በዛ ምክንያት አንቺ ነሽ የገደልሹ ብለው እህቷን ጠምደው ይዘዋታል። እንዲሁም ደግሞ እንዲ እንዲፈረድበት ነው ያደረጉት። ለዛ በዛ የተነሳ እኔ ለምን አፈቅራለው ለምንስ የህይወት ሀገር ያስፈልገኛል ብላ በጣም አዝናለች። በጣም ተከፍታለች። እናም ጽናት እና ምሩዬ እያጽናኗት ነው። ከጎኗ ናቸው። አይዞሽ ውዴ፣ ችግር የለውም ሁሉም ነገር ያልፋል ሲሏት እኔ ይህን ነገር እያየው እኔ ምንም አያስችለኝም እያለች እውነት ለመናገር በጣም ስቅስቅ ብላ ነው የምታለቅሰው ማለት ነው። እናም የእውነት አሳዘነችኝ ማለት ነው። ሰኒዬ የእውነት ያሳዘነችኝ በቃ እና ስቅስቅ ብላ ስታለቅስ ከዛም እነሱ ደግሞ አባብሏት ማለት ነው። ከዛም በኋላ ኪራና ናሆሜ በጣም በደስታ እየፈነደቁ ነበረ። ኪራ ደግሞ እውነት አሁን እኮ ሁሉ ነገር የተቀይሯል እኮ በጽናት የተነሳ ሁሉ ነገር የተቀይሯል። ሁሌም እንደዚህ ደስተኛ ብሆን ምን አይነት እድለኛ ነኝ። ሁል ጊዜ በቃ ከኔ በቀር ማንም የለም እላለው፣ ነገር ግን እውነተኛ ፍቅር ገዛኝ። በጣም ደስተኛ ነኝ፣ ከጽናት ጋር በመሆኔ እሷም ደግሞ በድጋሜ እሽ በማለቷ በጣም ደስተኛ ነኝ ሲል ካፌ ሄደው ማለት ነው እናሆሜ ደግሞ እባክን ጽናትን ደግመ ደጋግመ እንዳትጎዳት። ጽናት ላንተ ብዙ መስዋዕትን ከፍላለች። ጽናት ላንተ ብዙ መስዋዕትን ከፍላለች። እኔ ብዙ ነገር ነው የማውቀው። ስለዚህ ጽናትን እባክን መልሰ መላልሰ እንዳትጎዳት ሲል እኔ እኮ መግዷት ፈልጌ አይደለም። እሷ ናት እንጂ ከኔ የምትርቀኝ። ከእንግዲህ እኮ እኔ በእናቴ እየላትም ነበረ። ነገር ግን የተለያየ ነገር በመሃላችን በሚፈጠርበት ሰዓት እሷ ከኔ ትርቃለች ብሎ ለናሆሜ ሲነግር፣ ናሆሜ ግን በፍጹም ጽናት ወዳ ሳይሆን ግዴታ ሲሆንባት እንጂ አንተን ጠልታ ወይም ሳታፈቅር ቀርታ አይደለም። ነገር ግን እባክን ልለምን፣ ለመጨረሻ ጊዜ በፍጹም ጽናትን እንዳትጎዳን ያለው የምር ምክንያቱም ጽናትን እዛ ቤት ያመጣት ናሆሜ እንደሆነ ሁላችንም እናውቃለን። ለጽናት ደግሞ ናሆሜ በጣም ባለውለታዋ፣ በጣም በቃ ይሳሳላታል። ለእሷም ብቻ ሳይሆን በቃ ናሆሜ ለብዙ ሴቶች በጣም ነው የሚሳሳላቸው፣ በጣም ነው የሚያዝንላቸው፣ በጣም ለሴቶች በጣም ትልቅ ክብር እንዳለ ሁላችንም እናውቃለን። ስለዚህ እውነትም ታፈቅራታለህ እውነትም ትወዳታለህ። እሷ የከፈለችውን ምስዋዕት እያሰብክ ደግመ ደጋግመ እንዳት ጎዳ ከባክል ለምን ሲለው እኔ በፍጹም አልጎዳትም። እኔ ያለ እሷ ኮ ህይወቴ ባዶ ነው። ደስታ ኮ ምን እንደሆነ ያሳየችኝ ፍቅር ምን እንደሆነ ያሳየችኝ እኮ ጽናት ናት እና በፍጹም አልጎዳትም አለ ማለት ነው። እና እንደዛ በማለቱ በጣም ደስ ብሎኛል። ምክንያቱም ከአሁን በኋላ ምንም ነገር ቢፈጠርም፣ ምንም ነገር ቢኖርም በፍጹም እኔ እሷን ልጠላት አልችልም ያለው ማለት ነው ኪራ እናም ጽናትም ደግሞ ክችል ላይ ምሳ እየሰራች እያለ መጣ ማለት ነው። እረ አሁንማ ፍቅራችንን እያጣጣምን አብረን ምሳ ሰርተን እንበላለን ሲል በጣም ነው ደስ ያለት። በቃ በጣም ወይኔ ፈጣሪ ሆይ ይሄ ነገር ህልሜ ነው ወይስ እውነት ነው? እንዶ ፈጣሪ ሆይ መጨረሻዬን አሳምርልኝ አለች ማለት ነው። በቃ አንተ ሂድና ሳሎን ቁጭ በል፣ እኔ ደግሞ ምግቡን እሰርቼ አመጣልሃለሁ ኪራዬ ስትለው፣ ከዛን እሱም እሺ ጽናት አለ ማለት ነው። ወደ ሳሎን ከሄደ በኋላ ምሳዋን እየሰራች ነበረ። ከዛ በኋላ ነው እነ ናሆሜ እነ ምሩ መጡ ማለት ነው። ሰኒ በጣም ከፍቷትም እያለቀሰች ነበረ። እሷን አባበሏት ሰብሰብ ብለው። ከዛም በኋላ ነይ ፊልም እናያለን እያሉ ሰኒን ለማስደሰት ያህል አብረው ሄዱ ማለት ነው። አብረው ሄደው ሳሉ ነገር ግን ሰኒዬ በጣም ከፍቷትም ስለነበረ እንድትደሰት ብለው ነው እንደዛ ቴሌቪዥን ከፍተው እያዩ ያሉት። ነገር ግን ሰኒ እዛ ጋር የተሰማት ምንድን ነው ኪራ ከሚስቱ ጋር ያው ከጽናቴ ጋር ማለት ነው፣ ምሩዬ ከናሆሜ ጋር ተቃቅፈው አንሶላውን ለብሰው ቁጭ ብለዋል። ከዛን በቃ እናንተ ሂዱና ክላሳችሁ ተኙ፣ እኔን አትበጥብጡኝ ፊልሙ ለእኔ ነው የሚገባው፣ ስትል፣ እንዴ ምን አስበሽ ነው? ለምንድን ነው እንደዛ? መቼ ፊልሙን አትዝጊው ሲላት ኪራ እንዴ እናንተ እዚህ ጋ ቁጭ ብላችሁ ፍቅራችሁን ታጣጥማላችሁ፣ ቴሌቪዥንም እያያችሁ ፍቅራችሁን ታጣጥማላችሁ። ምን አስባችሁ ነው ከዚህ ተነስታችሁ? እናንተ ክላሳችሁ ግቡ እንግዲህ። አውስ እኔ ፊልሙን እመለከታለሁ፣ ይሄ ፊልም የሚመለከተኝ ለእኔ ነው አለች ማለት ነው። ነገር ግን እነሱ እሷን እንዳይከፋት ብለው ነው ሰብሰብ ብለው የተቀመጡት። ሰብሰብ ብለው ቢቀመጡም ያው ጥንድ ጥንድ ሆነው ስለተቀመጡ ይመስለኛል በጣም ከፋት። በጣም አዝናለች፣ በጣም ከፍቷታል፣ በጣም ተጎርታለች። እና አንዳንዴ ከባድ ነው ህይወት ለብቻችሁ መቼም ቢሆን አይገፋም ህይወትን እገፋለሁ ብችሎ ይከብዳል ማለት ነው እና ሰኒዬ በጣም አሁን ላይ በጣም ጨንቋታል የእህቷ ጉዳይ ያሳስባታል የራሷ ጉዳይ ያሳስባታል እና በጣም ጨንቋታል ነገር ግን የእሷም ህይወት እንደሚስተካከል ተስፋ እናረጋለን ጽናትና ኪራ በድጋሚ ፍቅራቸውን እንዳደሱት ደግሞ ፍቅራቸው አዲስ ሆኖ እንደቀጠለ የሰኒ ህይወትም እንደ አዲስ እንደሚቀጥል እነሱም አሁን ላይ ከጎኗ ናቸው፣ እየመከሯት ነው። እንደ አዲስ እንደሚቀጥል ተስፋ አደርጋለሁ። ሰኒ የእኔ መካሪ እውነት ጎበዝ ናት። እንዲሁም ደግሞ ምሩም ጽናትም ሶስቱም በጣም ምርጥና አሪፍ ጓደኛሞች ናቸው እና ጽናት ምንድን ያለችው ለእኔ እኮ በተቸገርኩ ሰዓት ማረፊያ አጥቼ እኮ በእሷ ቤት ነው ያረፍኩትኝ። ለእኔ እኮ ሰኒ ብዙ ነገር አድርጋልኛለች። አሁን ላይ እሷ ስትጨነቅና ስታለቅስ ማየት አልፈልግም ነው ያለችው። ማን ጽናት ማለት ነው። የሰኒን መጨነቅ፣ ማዘን፣ መከፋት በፍጹም ላይ አልችልም። በጣም ብዙ ነገር አድርጋልኛለች። አሁን ላይ አሳዘነችኝ። የእሷ ሳቅ የእሷ ሳቅና የእሷ ደስታ ናፈቀኝ ብላ ስለ እሷ ጽናት ስታዝን ነበረ ነገር ግን እና መምሩዬ፣ አይዞሽ ያለቻት ታጽናናታለች። ከዛም በኋላ አይኔ ቡና ላፍላላችሁ፣ እናንተ ሳሎን ተቀመጡ፣ ሰንዬ ትላለች ማለት ነው። ከዛም ቡናውን አፍልታ ቀረበልችላቸው። ለዛሬ ይዤ የመጣሁት ቪዲዮን ይመስላል። ባይ ባይ።